ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ እንግሊዛዊን የአስቶን ቪላ የፊት መስመር ተጫዋች ኦሊ ዋትኪንስን ለማስፈረም ፍላጎት እንዳለው እየተነገረ ይገኛል። ማንቸስተር ዩናይትድ ለመቀላቀል ክፍት መሆኑንም ለማወቅ ከተጫዋቹ ጋር ባለፉት ሁለትና ሶስት ቀናት የስልክ ጥሪ እንዳደረገለትም ነው እየተገለጸ የሚገኘው። ከብዙ ተጫዋቾች ጋር ስሙ የሚያዘው ማንቸስተር ዩናይትድ አሁን ላይ ደግሞ ከአስቶን ቪላ አጥቂ ጋር ስሙ ተያይዟል። ዴማርካዊ የማንቸስተር ዩናይትድ የፊት መስመር አጥቂ ራስመስ ሆይሉን ማንቸስተር ዩናይትድን በያዝ ነው የክረምቱ የዝውውር መስኮት የሚለው ከሆነ እሱን ለመተካት በእጩ ዝርዝር ውስጥ ከተካተቱ የአጥቂ ስፍራ ተጫዋቾች ውስጥ ኦሊ ዋትኪንስ እንደሚገኝበትም ታማኙ ዘ አትሌቲክስ ዘግበዋል። የብሬንትፎርዱ ስፖርቲንግ ዳይሬክተር ፊል ጌግስ ስለ ኢምቦሞ ዝውውር እንዲህ ሲሉ ተናግሯል። እርሱ ስለቀጣዩ አቅጣጫው የራሱ የሆነ ሀሳብ አለው፣ እናም ይህንን የመወሰን ሙሉ መብት አለው። በዚህ ጉዳይ ዙሪያም ከተጫዋቹና ከወኪሎቹ ጋር ቀጣይነት ያላቸውን ንግግሮች በማድረግ ላይ እንገኛለን። እስካሁን ባለው ሁኔታ ተጫዋቹ እንዲለቅ ስምምነት የለንም። ተጫዋቹን በቀጣይ የውድድር ዓመትም በብሬንትፎርድ ማቆየት የማይቻል ነገር አይደለም ሲሉ የተናገሩት ተጫዋቹን ለመልቀቅ ትክክለኛውና ተስማሚውን ጥያቄ ለብሬንትፎርድ ማቅረብ አለበት፣ አለበለዚያ ለምን እንስማማለን ሲሉ ተናግረዋል። ብሪያን የክለባችን ምርጡ ተጫዋች ነው። የክለባችን ምርጡ ባይሆን እንኳን ከክለቦች ምርጥ ተጫዋቾች መካከል አንዱ ነው ሲሉ የተናገሩት ምርጥ ተጫዋቾችን ማቆየት ደግሞ ምንም አይነት ጉዳት የለውም ሲሉ የብሬንትፎርዱ ስፖርቲንግ ዳይሬክተር ፊል ጊግስ ተናግረዋል። የሳውዲው ክለብ አልናስር የጆን ድራንን ደሞዝ ሙሉ በሙሉ ሸፍነው በውሰት ውል ማንቸስተር ዩናይትድ እንዲያስፈርም ጥያቄ አድርገው ነበር። ነገር ግን ሆኖ ማንቸስተር ዩናይትድ ያለምንም ማቅማማት ጥያቄውን ውድቅ አድርጎታል። የጆን ድራን ሳምንታዊ ደሞዝ እና ሌሎች ጉርሻዎችን ሳይጨምር 320 ሺ ፓውንድ እንደሆነም የሚታወቅ ጉዳይ ነው። ይህንን የዘገበው እንግዲህ ታማኙ ፋብሪዚዮ ሮማኖ ነው እና ማንቸስተር ዩናይትድ አሁን ከፍተኛ የሆነ ደሞዝ ለተጫዋቾች የመክፈል ምንም አይነት ፍላጎት እንደሌለው ፍንትው አድርጎ የሚያሳይ ጉዳይ ነው። ሁለቱ የቤልጅየም ክለቦች አንደርሌክትና ክለብ ሩጅ ኢታን ዊሊያምስን የማስፈረም ፍላጎት አሳይተዋል። ተጫዋቹ በማንቸስተር ዩናይትድ ቤት ያለው ውል ሊጠናቀቅ አንድ ዓመት ብቻ የቀረው ሲሆን በቼልሲና በወሰት በቆየበት የወድድር ዓመት በርካታ ክለቦችን አስደምሟል። የማቲያስ ኩና መምጣትና የኢንቦሞ ወደ ማንቸስተር ዩናይትድ መከተማ ይቀሬ በመምሰሉ ምክንያት ደግሞ ተጫዋቹ ከማንቸስተር ዩናይትድ የመልቀቅ እድሉ እጅጉን እንደሰፋ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ አሁን ትኩረቱ የኢንቦሞ ዝውውር ማጠናቀቅ ላይ እንደሆነ ታውቋል። ማንቸስተር ዩናይትድ ዋትኪንስም ሆነ ሌላ ጨራሽ አጥቂ ማስፈረም የሚያደርገው እንቅስቃሴ በሽያጭ ላይ የተመሰረተ እንደሚሆንም ይጠበቃል። ምንም እንኳን ሮብና ሙቪም የቪክተር ዮክሬሽ አድናቂ ቢሆንም፣ ማንቸስተር ዩናይትድ ሁጎ ኤክቲኬን በተመለከተ ከፍራንክፈርት ጋር ግንኙነት እንዳደረገ ነው ዴቪድ ኦርኒስተን የዘገበው። ማንቸስተር ዩናይትድ ታዲያ የምቦሞን ዝውውር ለመጨረስ ዴድላይን እንደቆረጡ ነው እየተገለጸ የሚገኘው። ዩናይትዶች ታዲያ እስከ ጁላይ 7 ድረስ የተጫዋቹን ዝውውር ለመጨረስ እንደወጠኑ ተገልጸዋል። ዩናይትዶች የመጀመሪያ እቅዳቸው የብሪያን ምቦሞ ዝውውር መጨረስ ሲሆን የቅድመ ውድድር ዘመኑ ከመጀመሩ በፊትም የተጫዋቹን ዝውውር ለመጨረስ አስበው አስበዋል። እንግዲህ የዚህ ተጫዋች ዝውውር በጥቂት ጊዜያት ውስጥ የማለቅ እድሉም ሰፊ እንደሆነ ነው እየተገለጸ የሚገኘው። ብሬንትፎርዶች በይፋ አሳውቋል። 65 ሚሊዮን ፓውንድ ከተጫዋቹ እንደሚፈልጉና ና ማንቸስተር ዩናይትድ ካቀረበው አንጻር ደግሞ እጅግ የቀረበ መሆኑም ይታወቃል። ና ማንቸስተር ዩናይትድ የመጨረሻ ወይም ደግሞ ሰርድ ብይዳቸውን አቅርበው የግላቸው እንደሚያደርጉት ሙሉ ለሙሉ እርግጠኛ እንደሆኑም ተዘግበዋል። የጀርመኑ ክለብ ኢንትራ ፍራንክፈርት ለሁጎ ኤክቲኬ ተተኪ ይሆናል ብለው ያሰቡትን ተጫዋች ለማስፈረን ተቃርበዋል ተብሏል። ስሙ ኢቫኖቪች ሲሆን እንግዲህ ወደ ፍራንክፈርት ይቀላቀላል ተብሎ ይጠበቃል። ይሄ ደግሞ የሚያሳየው ሁጎ ኤክቲኬ ከክለቡ እንዲለቅ በር ይከፍታል ተብሎም ይጠበቃል። እንደሚታወቁ ዩናይትዶች አሁንም የተጫዋቹ ፈላጊ መሆናቸው የሚታወቅ ጉዳይ ነው። የእንግሊዙ ክለብ አስቶን ቪላ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ እንደተመለሰ ይፋ አድርገዋል ተብለዋል። የእንግሊዛዊ ተጫዋች በአስቶን ቪላ ቤት 17 ጨዋታዎችን አድርጎ 9 የጎል ተሳትፎ ማስመዝገብ መቻሉም የሚታወቅ ጉዳይ ነው። በአስቶን ቪላ ቤት ጥሩ የሚባል ጊዜን አሳልፏል። ነገር ግን አሁን ሙሉ ለሙሉ በሚባል ሁኔታ ወደ ማንቸስተር ዩናይትድ ተመልሰዋል። የጣሊያኑ ክለብ ናፖሊ ቪክተር ኦሽሜንን ለገበያ ለማቅረብ ዝግጁ መሆናቸው ተገልጿል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ናፖሊዎቹ ይህንን ናይጄሪያዊ ተጫዋች ለመሸኘት ክፍት መሆናቸውን ያሳወቁ ሲሆን ይህንን ነገር የሚያደርጉት ግን በቂ የሆነ የዝውውር ጥያቄ ከቀረበላቸው ብቻ እንደሆነም ተዘግበዋል። ይህ ድንቅ የፊት መስመር አጥቂ በቱርኩ ክለብ ጋላታሳራይ ቤት እጅግ ድንቅ እንቅስቃሴ ማሳየቱ ይታወሳል። በርካታ ክለቦች በተጫዋቹ ላይ ፍላጎት እያሳዩ ይገኛሉ። ይህንን ተጫዋችም የግላቸውን ለማድረግ ካሰቡት ክለቦች ውስጥ ማንቸስተር ዩናይትድ ይገኝበታል። የፕሪሚየር ሊግ አጥቂዎችን በማድል ላይ የሚገኘው የምዕራብ ለንደኑ ክለብ ቼልሲ የክንፍ መስመር ተጫዋች የሆነውን አሊያንድሮ ገርናቾን ለማስፈረም ከማንቸስተር ዩናይትድ ጋር ንግግር በማድረግ ላይ ይገኛል። የአንድሮ ገርናቾ በቼልሲ እቅድ ውስጥ የተካተተ ተጫዋች እንደሆነ ይታወቃል። ለበርካታ ጊዜ ነው ተጫዋቹን ሲፈልጉት የነበረውና ይህን ድንቅ የሆነ አርጀንቲና የተጫዋች ለማስፈረም ቼልሲዎች ከፍተኛ የሆነ ስራን እንደሚሰሩ ነው እየተገለጸ የሚገኘው። ምናልባትም የተጫዋቹ መዳረሻ ቼልሲ ይሆናል ተብሎም ይጠበቃል። ጆኒ ኤቫንስ እንግዲህ አዲስ ሚና እንደተሰጥተው ይታወቃልና ጄንሰን ዊክሎክስ ስለ ጆኒ ኤቫንስ በማንቸስተር ዩናይትድ መቀጠል እንዲሴን ተናግሯል። ጆኒ ኤቫንስ ለወጣት ተጫዋቾች ፍጹም አሪያ ነው። በማንቸስተር ዩናይትድ ውስጥ ስኬታማ ለመሆን ምን እንደሚያስፈልግ ጆኒ ኤቫንስ ማውቁ ለእያንዳንዳቸው ወጣት ተጫዋቾች ትልቅ ጥቅም ያስገኛል ሲል ተናግሯል። በመጀመሪያ ቡድን ላይ መስራት የሚችሉ ወርልድ ክላስ ተጫዋቾችን ማዳበራችንን ለመቀጠል ጆኒ ኤቫንስ ያስፈልገናል ሲል ጄንሰን ዊክሎክስ ተናግሯል። አክሎም እሱ አስገራሚ የሆነ የእግር ኳስ ሕይወቱን በማንቸስተር ዩናይትድ ቤት ካጠናቀቀ በኋላ ለዚህ ኃላፊነት የመረጥ ነው ትክክለኛው ሰው ነው ብለን ስላመነ ነው። ዩናይትድን ዳግም ወደ ስኬት መንገድ እንዴት ማምራት እንደሚችል ያካበተውን እውቀት የምንጠቀምበት ይሆናል ሲል ተናግሯል። በወጣቶች ላይ እየገነባ ነው ላለው ቡድንም እርሱ በአሁኑ ኃላፊነት ትልቅ ሚና የሚኖረው ይሆናል ሲል ጄንሰን ዊክሎክስ ተናግረዋል። ማንቸስተር ዩናይትድ በቀጣዮቹ ሳምንት ሰዓት የአንዳንድ ተጫዋቾችን ሽያጭ በፍጥነት ማጠናቀቅ ከቻለ ከፊት መስመር ተጫዋቾች በተጨማሪ የአማካኝ ስፍራ ተጫዋቾችን ለማስፈረም ጥረት እንደሚያደርግ ይጠበቃል ተብሏል። በዚህም ቦታ ላይ ማንቸስተር ዩናይትድ የአትላንታውን ኤደርሰን እና የክሪስታል ፓላሱን አዳም ዋርተንን በዝውውር ራዳር ውስጥ ማስገባቱ ተመላክተዋል። እንግዲህ ሁለቱም ተጫዋቾች ለበርካታ ጊዜ ከማንቸስተር ዩናይትድ ጋር ስማቸው ሲያዝ ቆይቷል። ብራዚላዊ ኤደርሰን ና እንግሊዛዊ አዳም ማንቸስተር ዩናይትድ የዝውውር አዳሮች ከገቡ እጅግ ሰነባብቷል። ሁለቱም ድንቅ ታለንት ያላቸው ወጣት ተጫዋቾች ናቸው እና ኤደርሰን በአትላንታ ቤት የሰራው ነገር እጅግ አስገራሚ ነውና አዳም ዋርተንም ደግሞ ብስለቱና ኳሶችን ለቡድን አጋሮቹ የሚያቀልብልበት መንገድ እጅግ አስገራሚ ነው። ለዚህም ነው እንግዲህ በበርካታ የአውሮፓ ክለቦች ተጫዋቾቹ የሚፈለጉት። ማንቸስተር ዩናይትድን በዋነኝነት እነዚህን ተጫዋቾች በክረምቱ የዝውውር መስኮት ለማስፈረም በርካታ ስራዎችን እንደሚሰራም ይጠበቃል። አዲሱ የማንቸስተር ዩናይትድ ፈራሚ ዲያጎ ሊዮን እንዲህ ሲል ተናግረዋል። በርካቶች የሚያስቡት በውሰት እንደምለቅ ነው። እኔ ግን እንደዛ አይነት አስተሳሰብ የለኝም። በቅድመ ውድድር ዘመን ላይ በማደርጋቸው አንድ ወይም ሁለት ጨዋታዎች ማንነቴን አሳያለሁ። ከዚያም ከነሱ ጋር አብሬ መጫወቴን እቀጥላለሁ ሲል ነው ዲያጎ ሊዮን እየተናገረው። እንግዲህ ይሄ ድንቅ የሆነ ተጫዋች ነውና ከማንቸስተር ዩናይትድ ጋርም የቅድመ ውድድር ዘመኑን የሚከውን ይሆናል። የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክነገናኝ ድረስ መልካሙን ሁሉ ተመኘው። በዛሬው ዕለት የወጡ ስፖርታዊ ጥንቅሮች እኝህን ይመስላሉ።